የአልማዝ ተንኮልም መቼ የማያልቅም። አሁን እነ ዳዊት ጋር የምትቀጥረው ሰራተኛ ማነች? ምንድነው ስ የምታደርገው? እርግጠኛ ነኝ ይሄ ነገር ሉሊትን ለመበከል ነው። ሉሊት ያቺ መቼ አይገባሽም። ምንም ማድረግ አንችልም እና የሆነ ነገር ያው አልማዝ በእንደዚ አይነት ነገር የተጠመደች ነች፣ እናውቃለን። የደላላዋ እንግዲህ አናግረዋለች ዘመዴ የምትቀጥር ልጅ አለች ብላለች። ስለዚህ ሰው የምትሰጠው ደላላው እሷ ነች ማለት ነው። ያ ደግሞ አሁን ሉሊትን አስጠግቷት እንደሚኖሩ ታውቃለች። ሶ ይሄ ነገር ሉሊትን የሆነ ነገር ለማድረግ አስባ አቅዳለች ማለት ነው። ምክንያቱም ማጥፋት ትፈልጋለች፣ ምክንያቱም ቤቱ እንዳትወስድበት አሁን ጥሩ ዝየዳ እየዘየደች ነው። ምን ይደረጋል እንግዲህ። በመጀመሪያ ያው እለቴ እንኳንም ተራሽ፣ እንኳንም ከሎሮክስ ጠጥተሽ እንደው ብዙ ሰው ኩሎ ስጠጥቶ ያው የሞተ ሰው ነው የምናውቀው። አንቺ በመትረፈሽ ደስ ብሎናል። ጋሽ ድንቁ ደግሞ ጭራሽ ተደነቅ፣ ምን ነው ሚስቴ ነች ያል። ከዛ በሰላም ነው ወይ? ምነው፣ ሰው ያንተ ሰው በጣም እያስጠላህ ነው። እና እኔ ሰሞኑን ብያለሁ፣ እንደዛ አይነት ፖሊስ ሊሆንም አይችልም ይሄ የሆነ የሚያስተምርም ነገር የለም ብያለሁ። ዛሬም ደግሞ እየደጋገመው ነው። በጥቅማ ጥቅምን የተደለለ ፖሊስ ያው የህዝቡ ምንም አያደርግም። ምናልባት እንግዲህ እንደ አልማዝ አይነቱ ተንኮለኞች ወይም ደግሞ ተነጋግራቸው የምትሰሩ ይሄ የጥቅማቸው ኪሳቸው ነው እንጂ መቼም የህዝብ አታገለግሉም ማለት ነው። ያው ቤቱ በእጇ ሊያስገባ እሷ ደግሞ ልጇን ልትሰጠው በዚህ ነው ተደራደሩ። ነገር ግን እኛም ሰምተናል እንፈርዳለን። የልጅቷን ፈቃድ ጠይቃለሁ ብላለች። ዛሬ ሁሉም ነገር አፍረጠረጠው። የሉሊትም ሰሞኑ ሲያታልላት ነበረ ቤተሰብ ልንሆን ነው ስለዚህ ወደዳችሁም ጠላችሁም ብሎ ያው አስረግጦ ነው የነገራት። አስረግጭልን ገና ለሙጣ ስለዚህ እውነታውን አውቆ የሆነ ቢሻይሽ ወይም ደግሞ ቀድሞ የሆን ነገር ያደርገው ጥሩ ነበረ። ሌላ ዳዊት እኔ እንትናን ለማየት እንዳይመጣ ሌልትዬ፣ ምንድን ሆንሽ? እኔ እናት ነኝ ማወቅ ፈልጋለሁ የሆንሽ ነገር ብላ ስትነግራት ምንም አያደረግሽልሽም ስትላት ያው ማወቅ ፈልጋለሁ ብላ በራሷ አሳ ጎርጓሪ ዘንዶ ያጣም ነው የሚባለው። ልጆስ ተሳይው በጣም ወክው ብላ ተደነግረች ሆና ያው ለእልቴ ገብቷታል። ለምን ነው እንደዚህ የምትረግጭው? ምን ሽ ታቂዋለሽ ወይ ስጠናት ያ አላቅም አላቅም ብላ እዛው ነው ያጭበረበረች ነትማት ነው። ስለዚህ እኔ የፋሰብኩት እዛን ለኦል ማለች ልውልድን ለማጥፋት በመድኃኒት እዛ ቤት የምትገባው ሰራተኛ ወር ደግሞ ዳዊትን መግደል ነው ማለት ነው። የሴትዮዋ ቅድ ሐሳብ ማለት ነው። መቼን ከተንኮል ነገር የማትደላ ሴት እሷ ነች ማለት ነው። ስለዚህ ልብ በሉ ዳዊትና ማለች ሉሌት ማለት ነው። ሉሌታን ጭመች በተኛሻት ነቂ ምንም ማድረግ አይቻልም። ዳዊት ግን ያው ልትቀጭ ነው። እንደው እኔ ልዕልቴን ልታይ እዛ ቤት ልትመጣላ ከዛ በኋላ ብትጋፈጥ ነበር ግን ልትመጣ አይደለም። ሻከለ ያው ሰሞኑን እንደተፈጠረው አይተናል። ሉሊት ለመነገር ሞክራለች። ባይሆን የትንሽ ጊዜም ቢሆን ከአንተ ጋር መሆን ያው ከእሷ ጋር ሆን አሳለፍ እራሷን ከማጥፋት ብላንድ ስትለው እኔ ከማልፈልገው ሰው ምንም ማድረግ አልችልም ብሎ ገግሟል። ልጁ ማለት ነው ገግሟል፣ ገገማ ነው። ያው የእሷ ዜል ደግሞ የሆነ ነገር ማድረግ አለበት አስብበታለሁ ሳያስብበት ደግሞ ስልክ ሲደውል ደግሞ ልዕልት ያን ተነሳ ሰተን ሰጥቆ ደግሞ ተናደደ ቀረብሽ የራስሽ ጉዳይ እኔ መቼም እንደዚህ አይነት ሰው አይሆንልኝም መለማመጥ ሰውን መለማመጥ አይገራልኝም ብሎ በዛው ኮንፊደንሱ ኮንፊደንሱ አይደለም በነገራችን ላይና ነገር ግን ያው ምን ማድረግ አይቻልም የኤልሳ ደግሞ ተንከሲስ የተንከሲስ ተንከሲስ ሰይጣን የማይገልጻት ተንከሲስ ነች እና ያው ሉሊት ጋምታ ያለሽ አመራጭ እኔ ነኝ ተጠቃሚ በቅርብ ጊዜ ዳዊትን በጅሽ ለማስገባት ነብላ ነበር። እዚ ጋር ሉሊት ደግሞ በጣም ጎበስጥ ጠንከር ብላለች እና መስለው ዳዊትን መስማት፣ ማናገር፣ ማልፈለግ ዋክሽን ታኝ ብለው የተጋፈጠች እናት ሆን መጣች ሲረብሹ ማለት ነው። ጋሽ አልማዝ ነች ወላ ወይዘሮ አልማዝም የተሰደጋገረው ስትሰማ ምንድን ነው ብለው ለመጠየቅ ሞከረች። አይ ምንም ዝም ብለን ነው ስለ ሰራተኛ ነው ብላ አቅባብተው አለባበሷት። ሉሊት ሰራተኛ ነው እናንተ ጋ አለችው። አይ ማነች ማነች ስትላት፣ አይ ሉሊትን አጸግተው የሚኖሩ የሉሊት ጓደኛ ነች አለቻል። ሉሊት በሰራተኛ ነው እንዲ እናንተ የተቀጥረች ስትላት፣ ኧረ ሰራተኛ አይደለም፣ ግን አሁን ሰራተኛ ልንቀጥር ነው። ለምን? አይ ለማገዝ እስካሁን ተጋዘን እየሰራ ነበረ አሁን እዚህ ሰፈር ያለው ደላላ አናግሬዋለሁ፣ አለቻት። አይ ጥሩ ነው አለቻት። ያቀደችው አቀደለች። ይሄ ከተናገረች በኋላ ነው። ወታ ደላላ ነገረችውና፣ እቺን ተከሲ። ሴትዮዋ ምንም ቀልቤን፣ አሁን ወደ ወደድኳትም አልወደደውም። የሆነ ነገር አስባለች፣ ያስበችው ነገር አለ ብዬ ነው ማስበው። በኪያድም ዝም ብለው አትፋታቸውም። እንግዲህ ያለው ነገር አብረን የምናይሆናል ይሆናል። ምንድነው ያለው? ምንድነው እንደዚህ አለቻት። የሚለውን ልስቲ በራሳቸው አንድ ብት እንሰማለን የሚገባው ሰው እዛ ቤት ማን ነው ሰራተኛው አልማዝ የፈለጋችሁ ለምንድን ነው ምንን ለማድረግ ነው በሉሊትና በዳዊት ላይ ጥቃት ለመፈጸም ነው ምክንያቱም ዳዊት ያው ይፈልጋታል የአልማዝ ደግሞ አንድ ጠንቋይ ጓደኛ አለቻት የሄዱት ማለት ነው ሁሉ ነገር ሲፈጠር እሷ ጋር ነው ያለው ነገር የማለጅ ነው አለች ያት የዳዊት ያሸብር ልጅ ነው ዳዊት። ያ ትንሽ ልጅ እኔን ፍለጋ መጣ፣ ጭራሽ ሉሊትን አስጠግበው አስቀምጧት እነሱ ናቸው ስትላት፣ ያቺ ደግሞ በጣም ከባድ ነው። ያቺ ብራንድ ለፍርሃቷን ለቀቀችባትና ፈርታ አለች ማለት ነው። የዛ ነው ስለፈራች፣ ሁሌም የምታስባቸው ሐሳቦች፣ ተንኮሎች፣ በቃ መጥፎ መጥፎ ነው የምታስበው። ለምን እንደሆነ ባላቅም መጥፎ ኬት እንደሚመጡላትም እና አልማዝ ምን ይሻልሻል? ወንድ ደም ጠላም ዳዊት አንቺ ቤት ይመጣል። ማን ለመጠየቅ? ልዕልቲ ለመጠየቅ ከኤልሳ ደግሞ ዝም ብለሽ ሁለቱ እህቶች አትለያያቸው። ኦኬ ጥሩ አይደለም። እና ይሄ ተንኮል ራስሽ ነው ከኋላ ባጠመድሽን መጥመድ ራስሽ እንዳትገቢበት። የሰውን መጥፎ የሚያስብ ሰው መጨረሻው አያምርም። እና መጨረሻች ላያምር ዝም ብለሽ ቁጭ በይ። ቢያንስ ማለች ሉሊትና ማለች ልዕልት እንዳትለያያቸው። ያው እናውቃለን እኛ ምስክር ነን። ስለዚህ በሰው ደግሞ ማንም ሰው በሰው ጣልቃ መግባት አለበት ብዬ አላስብም። አንድ ሰው ተጋረ ከዛ ወዲህ ወዲያ ወዲ ወዲያ ወዲ እያለ ሦስተኛ ወገን መግባት ያለበት አንቺ ደግሞ የሁሉም አለቅላቂ ነሽ

ሉልቲም ጠልተዋለች፣ እሷም ጠልተዋለች፣ ሁለቱም ጠሉት። የሚወደድስ ምን አለው እሱ? ሁሉም ነገሩ የወደ እንጨት በእንጨት ይህ ትልቅ ሰውዬ አስቸግረዋልና፣ ምን ማድረግ እንዳለባቸው ተመካክራቸው፣ ካልሆነ አስወግዱት። ሉልቲና ሌልቲና፣ ሉሊት ማለት ነው። ይሄ ነው የኔ ሀሳብ።